አሰላሙ አሊኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናቸው ወይ? ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ትላችኋለሁ። ዛሬ ስለ ፖፖ አንዳንድ ነገር እንዲላችሁ ነው የመጣሁት። እንትን ፖፖ አዲስ ለምትከፍቱ ልጆች ማለት ነው ለአዲስ ጀማሪዎች እና መጀመሪያ ላይ የምታደርጉት ምንድን ነው? ፖፖ ከፍታችሁ ሸራ ፊት ሻራ ምናምን ሰጥታችሁ ከከፈታችሁ በኋላ ምንድን ነው የምታደርጉት ለሁለት ሰዓት ላይፍ ላይ ትቀመጣላችሁ ማለት ነው ለሁለት ሰዓት ላይፍ ላይ ስትቀመጡ ሁለት ሺህ በአንዱ ሰዓት አስር ሺህ ኮይን ይሰጣችኋል በአንዱ ሰዓት ደግሞ አስር ሺህ ኮይን ይሰጣችኋል ከዛ አንድ ላይ ሀያ ሺህ ኮይን ይሰጣችኋል ማለት ነው ከዛ በኋላ ደግሞ የማግስቱን ደግሞ ወይ ሁለት ሺህ ወይ አንድም ሺህ ሊሰጣችሁ ይችላል። እንደዛ ነው እንት የምትሉት ማለት ነው። እንደዛ ነው የምትሰሩት የማግስቱን። ለሰባት ቀን በተከታታይ ላይፉ መግባት አለባችሁ። በተከታታይ ለሰባት ቀን ላይፉ መግባት አለባችሁ ማለት ነው። ከዛ ደግሞ ፓርቲ ላይ ስትቀመጡ ደግሞ ሰው ገስት ላይ ትገቡና ወርቃማ ወንበር ላይ ትቀመጣላችሁ። ሴቶች ወርቃማ ወንበር፣ ወንዶች ደግሞ የፕላስ ምልክት ያለባትን ወንበር ትቀመጣላችሁ ማለት ነው። አሁን መጨረሻ ላይ ያሳያችኋለሁ። ከዛ እሷ ላይ ትቀመጡና ለአንድ ሰዓት ፓርቲ ላይ ለአንድ ሰዓት ትቀመጣላችሁ። በሱ ደግሞ ስንት ይሰጣችኋል? ስምንት ስምንት መቶ ስምንት መቶ ኮይን ይሰጣችኋል ማለት ነው። ከዛ ውዝድሮት አድርጉትና የሰጣችሁትን ኮይን የሰጣችሁን ኮይን ሰዓቱ ሲያልቅ ኔትወርክ ምናምን ከቋረጠ፣ ከላይፍ ወጥቶ ላይፉን የገባችሁበት ሰው ከገስት ቢያወርዳችሁ ሌላ ቤት ሄዳችሁ መቀጠል ትችላላችሁ ማለት ነው። ግን ፓርቲ ላይ የምትቀመጡት ገስት ላይ ገብታችሁ የምትሰሩትን ከሰዓት በኋላ ባይሆን ጥሩ ነው። ከምሽቱ 12 ሰዓት ጀምሮ በኢትዮጵያ እስከ ሄዶ የማግስቱን እስከ ዙሁር ድረስ 12 ሰዓት ድረስ ቢሆን ተመራጭ ነው። ፓርቲ ላይ የምትቀመጠት ማለት ነው። ላይፉም ደግሞ በፊት ለፊት ቪዲዮ የምትቀመጡት ቪዲዮ የምትቀመጡት ተመሳሳይ ሰዓት ቢሆን ለአሪፍ ነው ለእናንተም አሪፍ ነው። አፕሊኬሽኑም ሰፖርት እንዲያደርጋችሁ ተመሳሳይ ሰዓት ቢሆን አሪፍ ነው እና ተመሳሳይ ሰዓት ቢሆን አሪፍ ነው። በተመሳሳይ ሰዓት በቪዲዮ ላይፍ ገብታችሁ ለአንድ ሰዓት የምትቀመጡበት ግን የመጀመሪያ ሰሞን እስከ ሰባት ቀን ለሁለት ሰዓት ብትቀመጡ፣ አምስት መቶ ለብቻው ይሰጣችኋል። ሁለት ሺ የሚሆን አንድ ሺ የሚሆን እሱንም ለብቻ ይሰጣችኋል። የመጀመሪያ ሰሞን ለሰባት ቀን ተጨማሪ አምስት መቶ ለሁለት ሰዓት ላይፍ ቆጭ ካላችሁ ይሰጣችኋል ማለት ነው። ከዛ ደግሞ ትንሿ ሳጥን አለች። በትንሿ ሳጥን እንትን አርባ አርባ እሱን ሳጥኗ ከአፕሊኬሽኑ እስከምትጠፋ ድረስ በእሷ አርባ አርባ ትሰበስባላችሁ ማለት ነው። ደቂቃ ቆጥሮ ከዛ ደቂቃ ቆጥሮ እንትን እስከ ሜል ድረስ ትጠብቁትና ከዛ ሴፍት አድርጉታላችሁ ማለት ነው። እሱንም አሳያችኋል አሁኑ ከዛ ደግሞ ምንድን ነው? ሌላ ምን ነበረ የምናገር የፈለኩት? ከዛ ያቺን አርባ አርባ የምሰበስቧትን ከሰው ጋር ትቀያየሩታላቸው። ከሰው ጋር ትቀያየሩታላቸው፣ ለምሳሌ ለኔ አንድ ሺ አምስት መቶ ቢሰጡኝ እኔም ደግሞ መልሼ አንድ ሺ አምስት መቶ ይሰጣችኋለሁ ማለት ነው እንደዛ ነው መቀያየር ማለት የሰው ገስት ትገቡና ፕሮፋይል ተጭናችሁ ከዛ ሰው ጋር ትሊኩለት አላችሁ ያም ሰው ደግሞ ለእናንተ ይልክላችኋል ማለት ነው ይህ የምታደርጉት በትንሿ ሳጥን የሚሰበስቡት ነው የምታደርጉት ማለት ነው ይህ የምትቀያየሩት ይሄ ለምን ይጠቅማቸዋል ሌቢላችሁ እንዲያድግ በዚች የሰራችሁ ደግሞ ወደ ፖይንት እንዲቀየርላችሁ ይጠቅማችኋል ማለት ነው። እና አዳዲስ ልጆች በዚህ መልኩ ስሩ፣ በጣም ተጠቀሙበት። ትርፍ ሰዓታችሁን ሌላ ቦታ የተጃጃላችሁ ከምታሳልፉት እዚ ጋር የሰራችሁ ብታሳልፉ ይሻላችኋል ማለት ነው። ሌላ ደግሞ ሌላ ደግሞ ፊታችሁን ምናምን ዞሮ ማድረግ የለባችሁም። ምናልባት የኤክስ ምልክት ቢሰጣችሁም ከታች ኒኮት እና ከዛ በድጋሜ እንትን መስራት ትችላላችሁ ማለት ነው። ግን እንትን ያላችሁ ላይፉን ከፍታችሁ ለሩ ለረዥም ጊዜ መራቅ የለባችሁ ልዘዛ ትንሽ ሪቃችሁ እንኳን ቶሎ ከመጣችሁ ችግር የለውም፣ ግን ጭራሹንም ከፍታችሁት መሄድ የለባችሁም። ባክ አድርጋችሁ ወጥታችሁ ሄዳችሁ ተመልሳችሁ ቀጥሉ ማለት ነው። እሺ ከዛ ደግሞ አሁን ወደ እንትኑ ማለት እንዴት ነው ውስጥሮ የምታደርጉት ሴፍ የምታደርጉት፣ የሰራችሁትን ኮይን እንዴት ነው ሴፍ የምታደርጉት? እሱን አሳያችኋለሁ ማለት ነው ወደ እሱ